እርግጠኛ ነኝ ባለው። እንዴት በዚ ጨለማ ላይ አለው እንዴ? ሰዎቹ በሙሉ በር ላይ አሉ። እንዴት ቤት አልፎ ሄደ? ቆይ ቤታችሁ ሌላ በር አለው እንዴ? አረ መጨረሻ አንድ በር ብቻ ነው ያለው። እንዲስ ለምን በር ነው የሚጠሩ? ተከፈትልኝ ዋክፍ ፀራ ሴና ጠፋለሁ ብላ ከዳጊ ጋም ተነጋግረው ራሷን እንደምታጠፋ ሲደወልለት በሩጫ ነበር ቤት የደረሰው ሉሊትን ከሳሎን ቁጭ ብላ በሩን ትከፍታለች። ወዲያውም ገፍትሯት ይሮጥና ቀጥታ ወደ ፎቅ ነበር የሮጠው ከፋችልኝ የኔ ቆንጆ መጥቻለው እያለ ይማጸናት ጀመር። ብላይ ቆሞ በዚህም ቀደም ብላ በር ላይ ቆማ እያስመሰለች ነበረ። ሀሳቡን ታዲያ እሷናት ያቀረበችው። ታውቃለህ የሁሉንም ነገር ዳጌ ግን ዳጌም ያውቃል። ሰዓት ሉሊት በርካ ከፈተች በኋላ በሩጫ ቢኒን ተከተለችው ወደ ላይ። ናኦም ነበረ ቤት ውስጥ አንተ የሁሉ ነገር ሲከናወል አንተ እዚህ ቁጭ ብለሃል ብለው ነበር የወረጧችው። እሱም ታዲያ ምን ማለት ነው ብሎ አሁን አብረኛ ነበረችም እንዴ? ቆይ መቼ ነው ወደ ላይ ወጣ ያማታል እንዴ? አለ ነው። ወዲያውንም ቤዝ ብሎ ብድግ ብሎ ሩጫውን ቀጠለ። ሰላም ጤና ይስጥልኝ ውዴ ቻናል የቤት ሰዎች ሰላማችሁ ይብዛ፣ በእያላችሁበት ሐረግ 99 ቤዚ በር ላይ ቆማጺ በሩን ከፈጁ ያላንተ፣ ያላናንተ ማን አለኝ? በሩ በሩን መክፈት አልችልም፣ እባክሽ ያለት ማጸናል ቢኒ አሞዴው ደርሶ ፅፅ በሩን ክፈችልኝ ራሽ እንዳትኮጅ እባክሽ ይቅር በይኝ እያለ በሩን መደብደብ ጀመረ። ሉሊትም ተከትላ ማነው ምንድን ነው ብላ ሮጣ መጣች። ቢኒ እባክህ ክፈችልኝ እያለ የተማጽናት እያለ በቃ መሞት ነው የምፈልገው አልፈልግሽም እጠላሻለሁ ብለኸኝ የለም ወይ ትላለች። ፅም ከውስጥ ፅ ከልቤ መስሎች ነው ስለተናደድኩብሽ ነው እኮ እንደዛ ያልኩሽ ይላል ቢኒ። በሩቅ ፈጁና እንነጋገር ባክዚ አንችና ጥቼ መኖር ይመስልሻል። ሉሊትም ዛሬ ቀኑ የረዘመው እንደዚህ አይነት ላይ ነው ፍቅር ፍቅር ቋጫውተው ትላለች። ናውን ከታች መጥቶ ወይ ተጋግዘን እንገንጥለው እንደ የሆነ ነገር እንዳትሆን ይላል ቤዚ። ዞር ላየችው የቹ ከዛም ባክሽ ይላል ቢኒ። ጼባክሽ ክፈችው ይላታል። እንደዚህ እንድትለ የሚቻ አይደለም የምፈልገው ስትላት አፈቅ ስትለው አፈቅርሻለው ነገም ዛሬም ይላል ቢኒ እንኳን አጥችሽ አይደለም ከጎን እያለሽ ጤናሽ በየሰኮንዱ ጤነኛ መሆንሽን ማረጋገጥ ግዴ ነው አንቺ ለኔ ለልቤ ሙሉ ነው እባክሽ ክፈች ውፅ ሲላት ወዲያውን ከፍታ ወጣች ታዲያ እቅፍ አደረገችው እና ታዲያ ይህን ቃልህን ለምን አጠፍክ ትለዋለች ምርጫ አልሰጠሽኝማ ወጥ ወዲያውን ወደ ቤዚ ዞራለች። ሁለቱም ተጠቃቀሱ። ሀሳቡን ያቀረበችው ቤዚ ስለነበረች ይተዋወቃሉ። ቤዚም በፈገግታ ደስ አላት። ለምን እንደዚህ እናረግም ዳጊን እንዲረዳን እንነግረውና ከዛም ራሽን እንደምታጠፊ እንደውልለታለን። አንቺ የሆነ ነገር ታደርጊያለሽ ተባብለው ነበረ። ሀሳቡን ያቀረበችው ወይዘሮ ቤዚ ነበረች እና ቢኒም ለእናቱ ነግሯት፣ ለገኒ ነግሯት እያሳቃት ነበረ። ወይ ፍቅር ይላል አይሹ አይደል፣ እንዴት እንደሮጠ እያለ ከገኒ ጋር እየተሳሳቁ ነበር። ዳጊ በጣም እኮ ነው የሚወዳት ሲል፣ አይ ዳጊ ፍቅር እኮ ሁሉ ነገር ያስተዋል፣ ዝናን፣ ገንዘብን፣ ቤተሰብን ሁሉን ነገር ከፈጣሪ በታች ያለውን ያስተውናል አለች ገኒ። ፍቅር ባይኖር አስጠሊታ ነበር ይቻለም ትላለች። ገኔ፣ ፍቅር ማለት እናትና ልጅ ነው ማለት ነው አይደል? ልክ እኔና እንደ አንቺ ይላል ዳግም። የማታውቀውን ነገር ቀበጣጠርኩበት አይደል፣ የኔ ልጅ አለች ናስቲ። ቅፍል አርግህ ስትለው አለና፣ እቅፍሽ በጣም ናፍቆ የነበረ። ያስቀየምኩሽ፣ ያሳዘንኩሽ፣ ያስቀየምኩሽ በአይኔ ላይ እየመጣ አስቸግሮ የነበረ። ከዚህም በኋላ ሁለተኛ አላስቀይምሽም፣ የኔ ውድ። እንደው ፈጣሪ አንተን ባይሰጠ ይኖሮ ምን ሆን ነበር አለይገኒ ወይዘሪት ትባይ ነበራ። እያስሾፍክብኝ ነው ብላ ጆሮውን ይዛ እየቆመጠጠችው ነበረ። ቤዚ እና ናኦመም ከሆነ ቦታ ቁጭ ብለው ምን ያህል ብትከፋ ነው ራሷን ለማጥፋት የሞከረችው? ለነገሩ የደረሰበት ሰው ነው የሚያውቀው። አውቀዋለሁ እኔም አለ። የእውነት እራሷን ልታጠፋ አይደለም፣ እኔ ጻፍኩት እሷ ድርሰቱን አቀረበችው። የእውነት ድርሰት ብጽፍ ያዋጣኛል እንዴ አለችው፣ ፈገግ ብላ። አዎ በነካ እጅሽ ለእኔንም ህይወት ውብ አድርገሽ ጻፊልኝ። ግን ለምንድን ነው ድራማ መስራት ያስፈለገው? ሲላት ምን መሰለህ ነው የእውነት ፍቅረኛሞች ናቸው። በሆነ ነገር ተጣልተው የመታረቂያው መንገዱ ግራ ስለገባኝ ይህን ሀሳብ አቀረብኩ። አይ ጥሩ አስታራቂ ነሽ አንቺ። ስላየት ለሽ ላት ፈጣሪዋን ታመስግን አለ ያው ሀሳቧን ጭንቀቷን ትጋሪያታለሽ። አዎ ይው ናቴ እቤት ስላላደረ ይህን ሳምንት ሁሉ ሙሉ በሙሉ የኔ ኃላፊነት ናት፣ አለች ቤዚ። ናቱ ስራ ስለበዛበት እንጂ እስካሁን ይታረቁ ነበር። እኔም ድራማ መስራት አያስፈልገኝም ነበር። ናቴ እህቱን በጣም ነው የሚወዳት። እስከ ሞት ድረስ በእሷ ከመጡበት በምንም አይደራደርም። አንዳንዴ ያያቸውና እውነት እቀናባቸዋለሁ፣ አለ ቤዚ። አይ ጥሩ ቤተሰባለሽ እንዴ በጣም ለካላን ሱጪ ማንም ቤተሰብ የለኝም እኮ ነው፣ እነሱ ናቸው ቤተሰቦች። ስለላለ ቤዛም አንዳንድ ጊዜ ደሞ ቤተሰብ ኖረሽ እኮ ቤተሰብ ባልኖረ እንታ ያለሽ ቢንም ካልካቹ ላይ ቁጭ ብለው፣ አንቺ ግን ጥለሽ ልትጄ ነበር እንዴ? ምን ላድርግ፣ መኖሬ ከመሞት ባሰ። ቀን በቀን ማዝን ከሆነ እንደዛ ማረግ ይሻለኛል። ይሄን ነገር ለምን አሰብሽው? ፈጣሪኮ ፈተና ሲፈትነን ይሄንን ፈተና ካላለፍኩ ደሞ እድሉን አይሰጠንም እኮ። አዎ ግን ፎቶህን እያየሁ መተንፈስ ያቅተኛል። ጺ ምን እያደረገች ነው ላለሁኝ ታዲያ ለምን እንደዚህ አይነት ስራ ሰራሽ? ሲላት ምን አጠፋውኝ ትላለች። ተይው በቃ ሌላ ጊዜ እናወራለን። ፂም፣ ካላስቸግርኩህ የሆነ ጥያቄ ልጠይቅህ አለችው። ምን? የምችለው ከሆነ ወደ ውጭ ብንወጣ ወንድሜም አይመጣም፣ ቶሎ ወከር ግን እንመለሳለን። ይቻላል አለ። እንግዲ ልብሴን ቀይሬ ልምጣ አንተም ጠብቀኝ፣ አለችው። ቢኒም ወዲያው ስልኩን አውጥቶ ሃሎ ስፔክተር አለ። ምን ነው በዚህን ሰዓት ሲለው፣ የሆነ ነገር ላሳውቅ ፍ ስለፈለኩ ነው። ባለፈው እናንተም ጋር ስመጣ ፎቶውን ያየሁት የተለጠፈውን ዛሬ ደግሞ እዚህ ቤት ነው አለው። እነናቲ ቤት ነኝ ሲለው፣ እሱ ጋር ደግሞ ከማንጋ ነው ሲለው፣ ተቤዚ ጋር ነው አለ። በጣም ቀረቤት ያላቸው ይመስለኛል፣ ግን ጉዳት እንዳይደረሰባቸው ምን ማድረግ ይቻላል ሲለው፣ እሱን ለኛ ተወው በአካል እናወራበታለን ብሎ ስልኩን ዘጋ። ቤዚም አሁን ቀለላለች ወይ ሲላት የእነዚህ መታረቅ ትንሽ ቀለላለኝ እንጂ አሁንም እንደከበደኝ ነው ትላለች። ጺም ለዳጊ ስልክ ትደውልላት እና በጣም ቸኩያለው ምን አዲስ ነገር አለ ትለዋለች። ልጅቷ አላገኛት ሂጅ ነበር፣ አሁን ግን ወደ ቤት እየተመለስኩ ነው ብሎ ግራና ቀኙን እያየ ወደ አንድ ቦታ ውሽቅ ብሏል። አጎቴ ተቀደመኝ ጉዴ ነው ሲላት አጎቴ ከኒጋ ነው ትለዋለች። አሁን ቤት ግባና ቃል በቃቅ በተክስ ተጻፈልኝ። አጎቴ ጋንጭ ጋ ነው። በጣም ደስ ይላል። እሺ በቃ። ጽዮንና ቢኒም ደስ የሚል ምሽት እያሳለፉ ነው። እዚህ ጋር ጠብቄኝ አበባ ገዝችልም ጠብቂ ብሏት አበባ ገዝቶላት መጣ። ወዲያውን ደሞሷ እሷ እየተደብቃ ያለችበትን ቦታ ሲፈልግ እንዴት አድርጎ አበባ እንደሚሰጣት እንደዚህ ጎንበስ ብዬ ወይስ እንዴት ነው አበባውን ይዞ ፍለጋ ጀመረ ቴክስትም ጻፈችለት ወደዛ ወደዚህ ፈልጎ በመጨረሻም ሲያገኛት ተንበርክኮ አበባውን ይሰጣታል ወደዛውም በደስታ እቅፍ ታደርገዋለች ቆንጆ ምሽት እያሳለፉ ነበር ሉሊትም እቤት ውስጥ ማንም የለም ብላ በናቲ መኝታ ቤት ገብታ ፍለገዋን ቀጠለች መሳቢያዎቹን ምስብም ምንም ልታገኛ አልቻለችም የት ነው የሚያስቀምጠው የት ሊሆን የሚያስቀምጠው ትላለች የኔ ህይወት ላይ እንደተጫወት ካትቀርም ህይወት ግን ሲኦል ነው የማድረግልህ እያለች ተመልሳ ቀጭቋ እያለች ወጣች። ከክፍሉ ደግሞ እንደዚህ ያደረገች ማነው ብሎ ይጠይቀኛል። ቆይ ህይወት ግን ሁሉ ሲኦል ነው ማደርገው ቀበጧ ኪያርም ለናቴ ደውላ የተናደድኩን ሁሉ ታስጠፋብኛለ ትለዋለች። ቆይ በዚህን ሰዓት እናትሽ የለችም እንደ ስላት ወታ አልተመለሰችም። ናቴ የሚቤት ሲገባ ማንም ሰው አልነበረም። ወዲያውን ስልኩን አንስቶ ለቤዚ ይደውልላታል። ምን ተፈጥሮ ነው ቤቱን ጥላችሁ ወጣችሁ ሲለ ክፍቱን አድጋችሁ ወጣችሁት? አይ ምንም ሞክን አርግ ብለን ነው ትላለች ቤዝ። ሎሌትም ምን እንደምታረግ ነቅቶባታል፣ ለአፈዝ እንደምታቀብልም ነቅቶባታል። ወዲያው ይጠራታል ከታች ሆኖ እሷን በፍራቻ ቀስቀስ ብላ ወርዳ አንዴ ልታጠምነው አንዴ እንደዚህ ነው እያለ ስትቀባጥር ነበረ አቤል ኤርፋታ ፊልም እያየ የሚያስፈራ በቢሏ የሚያስፈራ እራሱን ቢሏ ይዞ በለው አትበለው እያለ እባክህ ቀይረው እያለች ሊሰማት አልቻለም። ወዲያው ያፌዝ ይመጣል። ናቴም ውጭ በዚህ ሰዓት ምን ትሰራላችሁ ብሎ እዚህ ላይም አፈጠጠባቸው ቤዚም። ከዛም ቃል ግቡልኝ ዛሬ ጀምሮ ወደ ውጭ እንዳትወጡ ብሎ ቃል አስገብቷቸው ሌላ ጊዜ እነግራችኋለሁ ሁሉም ነገር ብሎ ወጣ። አቢል እንደፈለገው እየተዝናና ነው ያለው። ኤርፋታም እየተሸማቀቀች ነው። ከዛ ቤት ካለ ደግሞ ኤርፋታ የሆነ ችግር እንደሚደርስባት የማይቀር ነው። ግን ያፌዝ ያስወጣው ይሆን ያስቀምጠው? ለማንኛውም በኮሜንት ላይክ፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው በማየት አበረታቱኝ። የዛሬው ብዙ ያውቅቷል። ቀጣይስ ምን ይፈጠር ይሆን? ባይ ባይ